ተከታተላችሁ ትገኛላችሁ። የዛሬ ቅዳሜ ቡናችን የበዓል ድባብ ስላለቀቀ ገና ወቅ ድምቅ አድርገን ነው ወደ እናንተ እየደረስን ያለ ነው። አቦላችንን ጀባልን። ባዝማሪዎቻችን ጭፈራ ፈታ አልን። ትንሽ አይደል? አዎ ትንሽ። ከጥምቀት ማግስት መሆኑን። አመሰግናለሁ በጣም። አዎ እንግዲህ በጥምቀት ስቱዲዮ ነው የነበርከው፣ አልተሳካም። ዛሬ ተሳክቶልሃል። እንኳን ተሳክቶልኛል። እንኳን ወጉ ደረሰ። እንኳን ወጉ ደረሰ። አመሰግናለሁ አመሰግናለሁ በጣም። ስምንት ሰዓት ላይ የጀመረው መሰናዷችን ነው የቀጠለው። አዝማሪዎቻችን እንደመቅ እያደረጉልን ነው። እንደ ቡናውንም ጠጡ፣ ጠጁንም ተጎንጩ፣ መሰናዷችን ይቀጥላል። ጥርም ስለሆነ የጥምቀት በዓል በተለይም ጥር እና አካባቢው በዓላት የሚበዙበት ነው። ባህር ዳርም ላይ ልዩ ልዩ ሁነቶች አሉ። ከጥምቀት ነው የተመለስ ነው። የሰርግም ወቅትና ጊዜ ነው። እንዲህና መሰል ጉዳዮች ስላሉ በዓልም ስለሆነ ነው ወደ እንደዚህ አይነት መሰናዶዎችን ለተመልካቾች እያደረስን ያለ ነው። ልዩ የቅዳሜ ቡና መሰናዶችን ደግሞ ይቀጥላል። አብራችሁ እንድትቆዩ መሰናዶ እንድትከታተሉ ነው ይቀጥላል። አዝማሪዎቻችን በጣም ዛሬ እያደመቃችሁ ነው፣ በጣም ነው የምናመሰግነው። ጥር እንግዲህ ጥምቀት ሶል እንዳልከው ጥር ወር በጣም ብዙ ሁነቶችን የተሸከመች ወር ናት። አሁን ደግሞ በትናንትና ነው ጥር ጥምቀትን ያሳለፍ ነው፣ ጥርን በባህር ዳር ደግሞ እያከበርን ያለ ነው። ጥርም በባህር ዳር ለሚመጡ እንግዶች ባህር ዳር ላይ ለማሳለፍ የሚመጡ እንግዶችን አዝማሪዎቻችን እንዴት አድርጋችሁ ለመቀበል አስባችኋል? እስካሁን በፊት እንዴት እየተቀበላችሁ ነው? እስኪ ትንሽ አጋሩ። አዎ የእኛ እንግዳ እንግዳ ይመጣል። ያው ሆቴሎችም ሊሄድ የነበረው በቃ ለና ነገ ወደ አርጊዋለሁ ጉዞዬን ይላል። ስንመቸው እኛ ማለት ነው፣ እኛ ከተመቸናቸው ማስተነጋገዳችን መስተንግዶችን የኛ አቀራረብ ይወስነዋል። እና ሰው እየገባልን ነው ተመስገን ነው አገራችን ከነበረው የተሻለሽ ናት ብዬ አስባለሁ እንግዶች እንዴት ነው ደስታችሁ ስሜታቸው ምን ይመስላል ምክንያቱም ከሌላው ማህበረሰብ ባለፈ እናንተ እንግዶችን የማግኘት እድላችሁ ሰፊ ነው የእንግዶች እስካሁን ድረስ የመጡት እንግዶች ስሜታቸው ምንድን ይመስላል ምን ታዘባቸው በቃ ባህል ከቤትሽ ያለውን ነገር እንትን ይቀርጻሉ በቃ ጥሩ ነገር የሆነውን ነገሮች ይወጣሉ በቃ እንዴት እንደሆነ እስከ አልባሳት ጀምረው እንትን ይሉሻል አስተያየት ይሰጡሻል በጣም ተመችቷቸው ነው የሚወጣው ሳላምላክስ ያው ይመስለኛል፣ ሁለታችሁ የተለያየ ምሽት ቤት የሚሰሩ ይመስለኛል። ምን ይመስላል? በአንተስ? አሪፍ ነው። እንግዶችን እንግዲህ በሚገባና እንግዲህ በቻልነው አቅም እያስተናገርን ነው የምንገኘው። አሪፍ ነው። እሳሁን ያለው የመጣው እንግዳም አሪፍ ነው። ብዙም ተደብሮም የሚወጣ እንግዳ የለም። ደስ እያላቸው ነው የሚወጡት። ምናልባት ግን እንደው በተለይ በአዝማሪነት ሙያ ብዙ ነገሮችን በዓል የምናደምቅበት ነገር እንዳለ ሁሉ ደግሞ ማስተካከል የምንችላቸውን ነገር በነገር ሸንቆጥ እያደረግ የምናስተካክልበት ነው እና ለከፋም ነገሮችን ማስተካከል ለምሳሌ ከማህበረሰቡ ወጥ ያሉ ነገሮችን የምናስተካክልበት የማህበረሰባችን የቆየ ወግ ባህል፣ ሴት ደግሞ የምናስቀጥልበት ነው እና በዚህ ነገር እንግዲህ ሳለምላክ ቀበሌ አምስት ወንድማማቾች ጋር ነው የምትሰራው። አልማዘቴ ደግሞ ቀበሌ አንድ ላይ አልማዝ የባህል ምሽት ቤት ነው የምትሰሪው፣ እና በተለይ አሁን የባህል ምሽት ቤቶች ጥርን በባህር ዳር ቀደም ሲል እያነሳሽ ነበር። ሚካኤሉ እና ብዙ እንግዶች ወደ ከተማችን ባህር ዳር ይመጣሉ። የባህል ምሽት ቤቶች ግን የምናየው ነገር አሁን አሁን ከሆነ በተለይ ወጣ ያሉ ነገሮችን እናስተውላለን። ለምሳሌ ይሄ ቱባ የሆነውን ባህሉን የተቀባበል የምንጫወተው ነገር እንዳለ ሁሉ ደግሞ ወጣ ያሉ ነገሮች አሉና በዛ ረገድ እናንተ እንዴት ነው እያስቀጠላችሁ ያለችበት ሁኔታ? በተለይ ሊዝናና የመጣውን ሰው ቆይታው እንዲያራዝም ኢትዮጵያዊ የሆነውን ወግ ባህል ሴት ከማሳየት አንጻር በሙያችሁ እንዴት ነው እያገዛችሁን ያለው? ይህ እንግዲህ ሰው ብዙ ፍላጎት አለው። ከኛ ጋር ሲመጣ አንዳንዱ ለከፋ እንደዚህ ነቆራ የሚፈልግ ሰው አለ። ዝም ብለን ያን እናካሄዳለን ጎጃም የሚፈልጋለ ጎንደር ና የሁሉም ከስተመር ሲመጣ እንደ የባህሉ አድርገን ነው የምንሸኘው። ሰው እና ሰውም ተደስቶ ነው የሚወጣው። ደስ ይላል ያለው ነገር አሪፍ ነው። እኔ አልማዝስ? ያው እኔ ያው እንግዲህ ባለቤት ከመሆን የማንጻር ሰውን ትሪት የማድረግ ደብሮት ከሆነ አብሬ ሄጄ ቁጭ ብዬ ምን ይሁንልህ ምንድን ዘፈን ነው የምትፈልግ? እለዋለሁ እራሴ እና የመቆየት አቤት ሰዋ ያስተች ያለሽ ምናምን ብለው ይሄዳሉ። እና አንዳንዴ እስኪ ሁለታችሁ ተሰዳደቡ ብሎ ሲጠይቅህ ያ ችግር የለውም እኔ እናሱን እምትዘፍነው ጋር እንትን እንሰዳደባለን፣ ሁለታችሁ እሱን በማይነካ ማለት ነው። እና በዛ ሰው ይዝናናል። እዛ በተረፈ ደግሞ ሰው ትንሽ አሁን እንደ ልምድ ያመጣው ደግሞ ጎረው በሉ ነው። አዎ ያ ደግሞ ሲያበላሸው አንተ ታቃናዋለህ የትም እንደምንፈጥሮ እኔ ለራሴ ግራ ይገባኛል። እዛ ላይ እኮ ሰውየው እያበላሸው እያለ አንተ ፈጥረህ ተስተካክለህ ወደ ማሳቅ ትቀይራለህ። በቃ እንደዚህ እንደዚህ ብሎ ወይም ትልና ከዛ እንደዛ አድርገን ነው ሰው እያሳረቅን ነው የምንዘው። እንግዲህ አንዳንድ አንድ ሰው አሁን ቦምብ ውጦም ይመጣል በለው እንትን በል ግጣም ነው እንደዚህ ላይ በቃ ተነ ግድር ግድል ያረጋቸው ነገር በሰዓት ማለት ነው ሰው ወጥ ስራው በጣም ከባድ ነው። እኛ ግን ሰለለመር ነው ያን ሰው አባብዬ በቃ እንዲሁም አምሽቶ ይወጣል። ያ ሰው ተናዶ እኮ ነው መጥቶ የነበረው፣ ግን በአያዝ ችሎታነት ማለት ነው የኛ እያዝ ይወስነዋል። እሳት ሆኖ የመጣውን ሰው እናበርደዋለን። ይ መልካም ነው። በተለይ ቀደም ለሰል እያነሳ ነበር። የባህል ምሽት ቤቶች ባህልን ከማንጸባረቅ ባለፈ ማህበራዊ አንድነትንም ያጠናክራሉ። በተለይ አሁን እንደምታውቀው የሰርግ ወቅትም ስለሆነ በተለያዩ የሰርግ ሂደቶች ይገኛሉ። ዘመናዊም እንዳለሆኑ ባህልም እንዳይረሳ እሱሱንም የማስቀጠል ነገር አለ። በወሬ ብቻ አንድ ጨዋታ ተጫውተን ወደ ቶና መሰናዶ ልፋለን እንግዲህ ለእናንተ መድረኩን ለቀቀ።

እንቀጥላለን የተከበራችሁ ተመልካቾቻችን፣ እንግዲህ በየቤታችሁ ናችሁ። ከበዓል ማግስት ደማቅ ጊዜያችንን ከእናንተ ጋር እያሳለፍን ነው። ይቀጥላለን። ይህን ያማረ ቆይታችንን እያደረስናችሁ ቆይታችን የሚቀጥል ነው የሚሆነው። አሁንም እቤታችሁን እንመጣለን፣ የሚያምሩ ጊዜያት እናሳልፋለን። አሁን ግን ቶናን ተጋበዙልን፣ ከቶና ስንመለስ የምንቀጥል ነው የሚሆነው። የዚህ ፕሮግራም አጋር የሁልጊዜም አጋራችን የሆነው ቡና ባንክ ነው። ይህንን ፕሮግራም እንድታዩ በፍቅር ይጋብዛችኋል። ቶና ይቀጥላል። እንግዲህ በቶና አሳልፈን የመጣ ነው የጥምቀት በዓልን ነው። ጥምቀት ሲነሳ ደግሞ አለባበስ አብሮ መሄድ ነገር ነው። በዚህ ጉዳይ ያዘጋጀንላችሁ ቅንብር አለ። እሱን በተመለከተ ወደ እናንተ እናደርሳለን። ቶና ይቀጥላል። ተመልሰን እንገናኛለን።